እጅግ ይሰማኛል። እውነተኛነቷ የእናቱ ለተዋን ባወሳወዳለው እንደግነቷ ብዙ መሆኑን አውቃለው ወላጅናትኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ዘጠኝ ወር በሆዷ ከዚያ በጀርባዋ ጡቷን ያጠባችንን ማሳደጓ ዘውትሪ

ልጇን ትወዳለች አብልጣ ከራሷ ዘጠኝ ወር በሆዷ ከዚያን በጀርባዋ ጡቷን ያጠባችኝን ማሳደጓ ዘውትሪሰ

ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ አለን ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ይብዛለን። ዛሬ በጣም ደስ በሚል ቪዲዮ ነው የመጣነው። ደስ የሚል የምስራች ይዘን መተናል። ያው ደስታችን ልናንተም ደስታችሁ ነው እና በሐዘናችን ጊዜ ሲከፋንም ደስ ሲልንም ያኮጎናችንን ስለምታበረታቱንም በጣም ከልብ እናመሰግናለን። እግዚአብሔር ይመስገን። ያው ሁለት ነበር፣ አሁን እንደ እግዚአብሔር ፍቃድ ያው ሶስት ሆነና፣ እንኳን ማርያም ማረችሽ ብርዳል። አመሰግናለው ማርያም ታኖረች። አሜን። እንዴት ናችሁ ቤተሰቦች? እንግዲህ እግዚአብሔር ይመስገን ለዚህ ቀን በቅተናል። ያው ደህና ናችሁ ቤተሰቦቻችን? እኛ በጣም ደህና ነን። በነገራችን ላይ በጣም የናፈቃችሁን በእውነት ብዙ ጊዜ ያው አንጠፋም እያለን እየጠፋን ነው። በአንድም በሌላ ምክንያት እየጠፋን ነው እና ዛሬ ግን ያው እግዚአብሔር ይመስገን ባሬ ቪዲዮ ነው የመጣንላችሁ። ያው ዳዬ እንዳለው ደስታችን ደስታችሁ ነው እና ደስታችን እናካፍላችሁ ነው የመጣ ነው እና እግዚአብሔር ይመስገን። ሶስት ሆነን አልዳይ እንዳለው ተመስገን። አባትነት እንዴት ነው ገና ጋውና ይበጣ ሆኖ ደስ የሚለው እውነት፣ ማለት የሆነ ማመን ራሱ ያቅታል። መጀመሪያ ማመን ነበር ያቀታኝ በእውነት ማለት፣ ልክ ሳያት ልጅ ማለት ሳያት፣ ልጅህን ሳያት በጣም ማለት ደስታ ዬን መቆጣጠር አቃተኝ። እውነት በጣም ነው ደስ ያለኝ። ብቻ ይከብዳል በቃላት ለመግለጽ ማለት ነው። በጣም ደስ ይላል። እንደ አጋጣሚ ቤተሰቦች የሆነ ከአንተል ወደ ውጭ ወጥቶ ነበር እና በቃ ሆነ በስልክ ልጅ እንዴት ናት ሲለኝ ምን ያህል እንደነዘረኝ እኔ ነኝ የማውቀው። እና በጣም በቃ ስሜቱ በጣም ለየት ይላል። እግዚአብሔር ይመስገን፣ ክብር ሁሉ ለሱ ይሁን። ክብር ለድንግል ማርያም ነጭ እመቤቴ ክብሩን ትውሰድ። በጣም ደስ ይላል። ሁሉ ነገር የሆነ አልፎ ስታወሩት በጣም ደስ ይላል እና ያው ቅድም መግቢያ ላይ ዳይ እንዳላችሁ ደስታችን ልናካፈላችሁን የመጣ ነው። በዛውም እንዴት እንደነበረ የተወሰነ እንነግራችኋለን። ትንሽ ሰው ሁሉ ሲሄድ ታ ስናገኝ ለእናንተ ያለውን ነገር እናካፍላችሁ ብለን ነው። እና አሁን ሁሉ ነገር ካለፈ በኋላ በቃ እንደዚህ ስታዩት በጣም ደስ ይላል። መጀመሪያው ግን እንዴት እንደሚከብድ እንዳጋጣሚ ሆኖ ሌሊት ነበረ ምትንትን ያለው እና እና ሁሉ ነገር አልፎ ስታዩት በጣም ደስ መጀመሪያው በጣም እንትን ይላል ብቻ ተመስገን። ያ ጭንቀት ግን ባታስቢው ራሱ በጣም በጣም ነው የሚከብደው። በእውነቱ ግን እንዴት ነበረ? እንዳጋጣሚ ቤተሰቦች፣ ለሊት ነበረ ሽርቷ የፈሰሰው እና ሌሊት ስምንት ሰዓት አካባቢ እና እንዴት ነበር? አረ በጣም በጣም እኔ እንደ ህልም ነው የሚመስለኝ በእውነት ወደ ሰባት ሰዓት ከምናምን አካባቢ ነው በተኛንበት ደግሞ ስድስት ሰዓት ምናምን የተኛወት የሚገርማችሁ ነገር ማለት ነው። አንድ ሰዓት ራሱ አልተኛውም። አንድ ሰዓት አንድ ሰዓት ራሱ አትሞላም የተኛወት። ከዛ ቀስቅሳ የእንሽርቷ የፈሰሰ መሳ ተነስ ምናምን አለች። ከዛ ልክ ስነሳ እየፈሰሰ አትገበስማ። እዛ ሰዓት የለውም። አንደኛ እንቅልፍ ራሱ የለውም። እንቅልፍ ራሱ አትዞኛል ድንጋጤ ራሴን አላውቅም በእውነት ከዛ ይህንን ስትለኝ ሳይ ደግሞ በስመ አብ እንዴት ሊሆን ማለት ራሴን መቆጣጠር ነው ያውቃል። እና ስሜቱ በጣም ከባድ ነበር። እና እንደነገርኳቸው በድንጋጤ እሱ በባዶ እግሩ ነው ሁላ ሮጦ ከቤት የወጣው ማለት ነው። እና በእኔ ቤት እኮ በቃ ሮጬ ራይድ ለመያዝ ነው በባዶ እግሬ። አላሳቡስም ባዶ እግሬ መሆን የራሱ ማለት ነው በባዶ እግሬ ሮጥኩኝ ወጣሁ። ግን ሰፈሩ በጣም ጭር ብሏል። ማንም የሚንቀሳቀስ የለም። ሮጥኩኝ ተራሯጥኩ፣ ተራሯጥኩ ማንም እንትን የሚለኝ የለ። ብዙ እንትን መኪኖች ራሱ ሄጄ እንትን ልክ አላርማቸው ሲጮህ ይህም አጋጣሚ ከመጡ ብዬ ነካኪች ያለው ይች ማለት ነው፣ ራይድ ለመጥራት። ከዛ ጠበቅኩ፣ ጠበቅኩ ምንም ሳይል፣ ተመልሼ እንደገና እየሮጥኩ ሄድኩኝ። ከዛ ስልክ ራይድ ለመጥራት ከዛ አፕሊኬሽኑ ጠፋብኝ። በእውነት አፕሊኬሽኑ አለ ዝም ብዬ አሽከረክረዋለሁ። ብዙ አፕሊኬሽኖች ስላሉ ፊትለፊት እያለ ዝም ብዬ ይፈልጋለሁ። ከዛ እንደዛ ካገኘት በኋላ ራሱ ሆስፒታሉ ራሱ ጠፋብኝ ስሙ ክትትል የምናደርግበት ሆስፒታል ማለት ነው። ከዛ እሷ ሽርቷ እየፈሰሰ ነው፣ እየጮኸች ነው። እሷ ራሱ በድንጋጤ እየጮኸች፣ እኔ ደግሞ በጣም ተጨንቄ እንትኑ ጠይቃታለሁ ሐኪም ቤቱ ስሙ ምን ነበረ? እኔ ራይዱ ለማዘዝ ማለት ነው። ከዛ ነገረችኝ፣ አዘዝ ከዛ በስንት ጭንቀት ከባድ ነበረ፣ በጣም ከባድ ነበረ። ከዛ በቃ መኪና ውስጥም እንዳልወልድ በጣም እየፈራን ነበረ። ያው የመጀመሪያቸው ሲሆን ምን እንደምታረጉ አታውቁም፣ እና መኪና ውስጥም መወልድ አይነት ነገር መሰለኝ፣ ምናምን ብቻ በጣም ወይ እኔ እንደውም ምትሞችን ሳ ንሸርትዋ ፈሰሰት ሲባል በጣም ደነገጥ ነው። በቃ እኔ በቃ ምትሞት ነው የመሰለኝ በዛ ሰዓት ማለት ነው። በቃ እንትኑ መንገዱ ደግሞ በስመ አብ ርዝመቱ ፊት በትንሽ ሰዓት የምንደርሰው መንገድ በረዘመብኝ በ በጣም ነው የረዘመብኝ ማለት ነው መንገዱ። እሱ ደግሞ ስጋቱ በጣም ትልቁ ስጋት የዳዬ እንትን ሌሊት፣ ሁሌ የሚለኝ የነበረው ሌሊት ምጤ እንዳይመጣና ያ ሁሉ ነገር የሚሆነው ፈጣሪ ሲፈቅድ አይደለ። ሁሌም ስጋቱ የነበረው ለሊት ምጤ እንዳይመጣ እና በሰርጀሪ እንዳልወልድ ነበረ። በቃ ሁሌም ፍርሃቱ የነበረው ማለት ነው። እና ያው እንደ እግዚአብሔር ልካም ማለት ሁሉ ነገር ፈጣሪ ያለው ነው የሚሆነው። እንዳልኩት ያው የፈራው ሁሉ ሆነ ማለት ነው። እና ብቻ ግን ፈጣሪ ይመስገን አለፈ። ብታዩ ቤተሰቦች ብዙ ገጠመኝ ነው ያለው። ቅድም እንደውም ቤተሰብ ሞድ እያዞብኝ ነበረ። ብዙ ያው ለእናንተ ቪዲዮ ላይ ያልገባላችሁ ሰዓት ላይ እንዴት ነበር እያማጠች አጠገቧ ወንበር ላይ ነበር የተቀመጥኩት፣ እና ምን ብዙ ነገር ነው ያደረገችኝ። ያው እጄ አልተረፈም ማለት ይቻላል። አንዴ የቆነጠጠችኝ፣ አንዴ በእንትን በጥርሷ እንትን እያደረገችኝ ደሞ ላይ ለምናለች መሰላችሁ? ከዚህ በኋላ ሁለተኛ ልጅ አልወልድ ማለች ሆነ። ግን ይህ ከምርሽ ናስበሽበት ምትናቀሽ ብዙ ነገር ይባላል። በርግር ግን አትጸጸችም በሱ ንግግርሽ ያው በሰዓት ምጥ ያው የደረሰበት ነው የሚያውቀው። እና በጣ በጣም ከባድ ነበረ። እንሸርት ውሃ ቤት ነው የፈሰሰው እና ምጤ በጣም ከባድ ነበረ። ተደጋጋሚ ነው የምጥ መርፌ የወሰድኩት ምናምን እና ግን እንዳጋጣሚ የሆነው ማህፀኔ ምንም ሊከፍት አልቻለም። እና ግን በጣም ነው የተሰቃየሁት ለረጅም ሰዓታት ማለት ነው። እና ለዛም ነው ስላልቻልኩኝ ነው በሰርጀሪ የወለድኩት እና ይከብድ ነበረ። ወይኔም በቃ በዚህ አጋጣሚ ለእናቶች ክብር አለኝ በእውነት አንዳንዴ፣ በፊትም በእርግጥ እንትንላለሁኝ፣ አሁን ደግሞ ሞር በደንብ እንትናለኝ። እናት እንደዚህ ሆና ነው የምትወልደው። እናቴ ኔ እንደዚህ ሆና ነው የወለደች። የእናትነትን ጥግ ነው ያየሁበት እና በቃ ለእናቴ ይበልጥ ክብር እንዲኖረኝ የሆነው በቃ የሆነ አንዳንዴ አንዳንድ ልጆች አሉ እናቶቻቸውን የሚያመነጫጭቁ ለእናቶቻቸው ክብር የሌላቸው። በዚህ አጋጣሚ የሆነ እንዴት እናት ዋጋ ከፍላ ከመጀመሪያው ጀምሮ ከመጨነሱ ጀምሮ ያለው ከዛ እስከ ሶስት ወር ያለው ሂደት ከዛ በቃ የመኝታ አለመመቸቱ፣ የምግብ አለመመቸቱ ከዛ ያው ይቀጥላል። ወልደ ስትወልድ ያለው ፕሮሰስ አለ ከዛ ደግሞ ወልደህም ደግሞ ልጆች እስኪያድጉ ድረስ ያለው ፕሮሰስ በጣም ብዙ ነው እና ክብር ለእናቶች፣ ማርያምን እና በቃ የእናትነትን ጥግ ከዚህ በፊትም አውቃለሁ አሁን ደግሞ ይበልጥ ነው የገባኝ እና ክብር ለእናቶች። በዚህ አጋጣሚ በእውነት በጣም እናቶቻችን የምታንቋሽሹ ሰዎች፣ በእውነት ለእናቶቻችሁ ክብር የሌላችሁ ሰዎች፣ በዚህ አጋጣሚ ለእናቶቻችሁ ክብር ይኖራችሁ። እናቶቻችን እንዴት አርገው እንደሚወልዱን ብቻ ሳይሆን እንዴት አድርገን አርገው ራሱ እንዳሳደጉን ያው ብዙ ኢትዮጵያዊ እናት ይታወቃል እና ብቻ ስሜቱን አልቀይረው። ዛሬ ደስታ ቀን ነው። ሳላስበው ስሜታዊ የሆንኩኝ በጣም ይቅርታ። ዛሬ ደስታ ቀን ነው። ቤተሰቦች እና ቤተሰቦቻችን እንግዲህ ጾታ ብዙ ሰው እንግዲህ አብርሽ እና ሩታ፣ አብርሽ ወንድ ብሏል፣ ሩታ ሴት ብላለች። ብዙ ሰው እንዲ እንዲ እንዲ ብሏል ያው እኔ የምፈልገው ሌላ ነበረ፣ እሷ የምትፈልገው ሌላ ማለት ተቃራኒ ነበር። እኔ እና እሷ የምንፈልገው ማለት ነው የተለያየ እንትን ነበር። በእርግጥ ያው እግዚአብሔር ጤነኛ ልጅ ውስጥ ዋና ነው። ዋናው ጤነኛ ልጅ ግን እንደ ሰውኛ ደግሞ የሆነ ፍላጎት አለ አይደለ? እንደዛ የፆታ ልዩነት ነበርን እና ማናሸንት ይመስላችኋል? እና የአሸንፊያት አለው ማለት ተሳክቶልኛል። ያው እኔ ምርጫዬ ሴት ነበር፣ እሷ ደግሞ ወንድ ነበር የምትፈልገው። ያው እግዚአብሔር ብታምር ቆንጅዬ ሴት ልጅ ሰጥቶናል። እግዚአብሔር የተመሰገነ ይሁን። የሚገርመው ደግሞ ፍላጎቱ ብቻ አይደለም፣ ቤተሰቦች በጣም ያናደደው እኔ ሁሉ ደግሜ ምትመስለውም ምስን ነው ኮፒ ቁጭ ዳየ ነው ምትመስለው እና ለማንኛውም እንኳን ደስ አለህ ፍላጎት ስለተሳካልህ አባት ስለሆንክ እና ደግሞ በፆታም ደግሞ ፍላጎት ስለተሳካልህ ደስ ብሎኛል። አመሰግናለሁ በእርግጥ እኔ ወንድ ነበረ በቃ የምፈልገው እነቱን ለመናገር ግን ደግሞ በቃ እንደዚህ እንትን የሆነ ልጃችሁን ደግሞ ስታዩ ማለት ነው ሴት ወንድ ምናምን የሚለው ምንም ትናይላችሁ ምንም ትዝ ይላችሁ ምን በቃ ደስ ይላል ስሜቱ። ፈጣሪ የተመሰገነ ይሁን፣ እግዚአብሔር ይመስገን። ያው ፈጣሪ በጤነኛ ሴት ልጅ ባርኮናል። ፈጣሪ ደግሞ በጥበቡ በሞገሱ በቤቱ ያሳድግልን ለቁም ነገር ያውቃልን። መርቃት እስኪ ተባረኪ እደጊ ተመንደጊ እና ለጥሩ ፍሬ አብቃሽ በክብር በሞገስ እደግልን። እንግዲህ ቤተሰቦቻችን ስም አውጦለት እስ ስም አውጦላችሁ አሁን ደግሞ በስምም እንጣላ አይደለም እን ስ የልዳ ክብር እኔ የማወጣው ስም ማን ማውጣት አለበት? እስኪ በዚህ አጋጣሚ ቤተሰቦች እንገብ እስ ማን ነው ማውጣት አለበት? አይ ግን እኔ ማለት እኔ ስለተሳካለኝ እኔ ነኝ ማውጣት አለብኛ። ችግር የለውም በቃ። ውድ ቤተሰቦቻችን አንተም እኔም ወይም ደግሞ ውድ ቤተሰቦቻችን እናንተም በአሪፍ ነው የምትሉት ስም ኮሜንት ላስቀምጡልን እዛም ላይ እናያለን እና ለሁሉም እግዚአብሔር ይመስገን። ፈጣሪ ክብር ለሱ ይሁንና በዚህ አጋጣሚ ግን እናንተ ውድ ቤተሰቦቻችን በጣም ነው የምናመሰግነው ለምን ከመጀመሪያው ጀምሮ ስታቆን ጀምሮ እንደተጋባን ታውቃላችሁ ከዳይጋና ሉ ለምንድነው ልጅ ማቶ ልጁ ልጁ ለጂ ከዛ ከማርጋዚኑ ካወቃችሁ በኋላ ደግሞ ሁሌ ጸሎት ስታረጉልኝ ለነበራችሁ ሁሌ በውስጥ እርግዝናሽ እንዴት ነው ሁሉ ስትሉ ስትጠይቁኝ ለነበራችሁ በጣም በጣም እናመሰግናለን ውድ ቤተሰቦቻችን፣ እግዚአብሔር ያክብረልን እና ደግሞ ሆስፒታሉን አሁን ያለንበት ሆስፒታል በጣም እናመሰግናለን። በእውነት ከዶክተሮቹ፣ ከውጭ እስከ ጥበቃ እስከ ጽዳት ባለው ሁሉንም እናመሰግናለን። በጣም ትሪትመንታቸው፣ እንክብካቤያቸው በጣም ነበር ደስ የሚለው እና እግዚአብሔር ያክብርልን። በዚህ አጋጣሚ በጣም እናመሰግናለን። በጣም ደስ ይል ነበረ እንክብካቤያቸው ያው እንደ ቤታችን ነበር ሁሉ ነገር ማለት ነው። እና በቃ ቤታችን ያለን ስሜት እስኪሰማን ድረስ እና በእንክብካቤ ተጨናንቀን ነበረ። እናመሰግናለን። እግዚአብሔር ያክብርልን። አሜን አሜን።